አርሴ ይችላል ይችላል፣ አርሴ ይችላል ይበላል ይበላል፣ አርሴ ይበላል ይለቅ መስሏል ይበላል ይበላል መስሏል። አሸነፈ ተብሎ ተነስታ ትጨፍራለች። እንደዛ ስታሽቀብጥ የነበረሽ ልጅ ተብሎ እሷ ትተኛለች። ልክ ጨዋታው አለቀ ሲባል አዎ፣ አዎት አየሁት። ነገሩ ይነቆበኛል

አርሰናል ይችላል ብለን ብንምችለው እኮ አለቀ ሳት እኔ አንተ ይንደ እኔ የአርሰናል ደጋፊ አይደለሁም። በእርግጥ ግን ዛሬ አርሰናል ቢያሸንፍ አይደብረኝም። አሸንፏል

ሁለት ቡዶች ሰናናችሁ? ደህና ነን። አልሻነፍልናል፣ ደስ ብሎናል። በሶስት ሺህ ነው ቅጣት ሺ የሚሄድበት ተካብጂ። ቀጣይ ፒ ኤስ ጂ ነው። እሺ እኔ ለፊዮሪ ንገሯት። ነው ምን እናድርጊ ነው የምትሉኝ? እሺ እናድርጊ ነው የምትሉ በፊዮሪ ምክንያት እኔ ለምን ታስጨንቁኝ? አቤት ምንድን ነው የምትለኝ? አንቺ፣ ዱዝ ምን አደረግኩኝ? ቴዳ ቴዳ መጥቷል። ምን አደረግኩም? ደህና ነህ? ለምድር የጠፋኸው ሀብቱዬ። ቴንክ ዩ ምትለው አፍቃኝ ነው፣ አፍቃኝ ነው። ደስ ይላል። ቴንክ ዩ ሶ ማች ማታ ነቢው ወይም ጽፈልኝ ነበር። እግዚአብሔርን አላየሁትም። ምን አልከኝ? አላየትም። ምን አልከኝ? ነገር